የለንም ገና ደሞዝ ቢወጣ ነው። ምንም ነገር የለንም። ጠይቀሽ ከበር ውጭ ቁጭ ብዬ እጠብቃለሁ። ችግር የለውም። ሰላም ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ረመዳን እንዴት እያደረጋችሁ ነው? ዛሬ ስንተኛ ቀናችን ነው? ይህን ቪዲዮ ስታዩት ረመዳን ስንተኛ ቀን ጾማችኋል? አሁን የምገኘው በአዲስ አበባ ጎዳና ላይ ነው። የሸገር ሰዎችን ማለት ነው። ዞር ዞር እያደረግኩኝ ፕራንክ አደርጋቸዋል ፕራንኩ መሰላችሁ ያው ፊጥራ ሰዓት ቀረብ ሲል ነው የሚሄደውና አስፈጥሩኝ ነው የምላቸው። እንዳስፈጥሩኝ ጠይቃቸዋለሁኝ። እስኪ ምን ያክል መልካም ናቸው የሚለውን በዚሁ አጋጣሚ ማየት እፈልጋለሁኝና በዚሁ አጋጣሚ ለእናንተ ማሳየት እወዳለሁኝ እና አንዳንድ ቦታዎች ላይ ለእናንተ ለሳምፕል ያክል አንዳንድ ቦታዎች ዞር ዞር ብዬ ቪዲዮዎችን ሰራለኝ ማለት ነው። ቪዲዮን ከወደዳችሁት በሌላ ሰፈሮች እየዞርኩኝ ደም ደግምላሽ ይሆናል ማለት ነው። ፊድባኩን ከእናንተ ጠብቃለሁ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ጀመሩት ቪዲዮ እስከ መጨረሻ ትጋብዛችኋለሁ። ሰላሞች ነው። የሆነ ነገር ትጠይቃችሁ ና ማፍጠሪያ ጎሎብኝ እንዲስሞሉ የሚፈልግ ነበር ማፍጠሪያ ጎሎብኝ እንድትሞሉ ይፈልጊልኝ ነበር። ለማፍጠሪያ ጎሎብኝ እና አንድ አምስት መቶ ብር አንድ ሁለት የታመመውን ፈጣሪ አይደል እላችሁ ጌአመሰግናለሁ። እርችን ፈጣሪ አክብርልኝ። ሶሻል ኤክስፒሪያንስ እየሰራሁ ስለሆነ ነው፣ እና ደግነታቸውን ለማወቅ ነው። ፈጣሪ አክብርልኝእና አይሆን ጥርጥር ውስጥ ገብቻለሁ። ማለት አንደኛ ያየው መስሎኛል። የት መልክ የሆነ ድራማ። ለማንኛውም ኢየሱስን ታውቀዋለህ? አውቀዋለሁ። እሱ ነብዬ ነው። ቅርታ፣ ሌላ አስቸግራችሁ ሙስሊም ነኝና፣ ማፍጠሪያ ለማፍጠሪያ ጎሎ ቢ ነው ተካላችሁ ብትሞሉልኝ ሲኖርን ደስ ይለን ነበር ቢኖራችሁ ግን ታደርጉልኝ ነበረ። እሺ ፈጣሪ ያክብርልኝ። ቲንኩ እና ለማንኛውም ያው ይሄ ቪዲዮ እየሰራሁ ስለሆነ በዚህ የእናንተ መልካምነት ለማይ ነው። ቢኖራችሁ እንደማስተሰስቱ ከፊታችሁ ያስታውቃል። ፈጣሪ ያክብርልሽ። እኔና እሺ ቲንኩ ከውጭ ሀገር ነው የመጣሁትና እዚህ ሀገር ልጅ ነኝ። ፍጥራ ይለኝ ምላ ከሸሸው ሽፍታ ስለተረ

አርሆሽ ችግር የለውም፣ አመሰግናለሁ። ካሜራ እዛ ጋራ ሶሻል ኤክስፕሪያንስ እየሰራን ስለሆነ አላህ ይስጥልኝ። ነው ነው። ሹክራ አመሰግናለሁ። እዚህ ጋር ነው ነው

ሰላሙ አለይኩም እንደት ናችሁ? ሰላም ናችሁ? ቅርታ እንደት ፈልጋችሁ ፍለ ሀገር ነበርና የመጣሁት መፍጠር እና ከቻላችሁ አብራችሁ ታስፈጠሩን

ሰላም ናችሁ? ቅርታ እንደ ሰላም ነው። ሙስሊም ናችሁ? እኔ ሙስሊም አጋጣሚ፣ አያት ነው ሰፈሬ ወይ ደግሞ ማፍጠሪያ

ፈልጌሽ ነበር ፈልጌሽ ነበር ጥራ ታስፈጥርኝ አባኒ እና እዛ ድረስ አብሬሽ ና ባታስፈጥርኝ የክፍለ ሀገር ልጅ ነኝ። ጠይቀሽ ከበር ውጭ ቁጭ ብዬ ጠብቃለሁ። ችግር

የምትችሉ ከሆነ ብታስፈጥሩኝ እናንተ ጋር ወስዳችሁ፣ ካልቻላችሁ ደግሞ ምትችሉት እንታረም። እሺ በቃ ከቻላችሁ ቻላችሁትንስ ጀዛከላሁ ኸይር ሶሻል ኤክስፒሪየንስ እየሰራ ነው ካሜራ እና አላህ ይስጥልን። አመሰግናለሁ አ አይተን እንደ ካሜራ እና ረመዳን ደግሞ ሁን ጾመኛ ነኝ፣ ማፈጥርበት የለኝም። በአጋጣሚ ሆኖ ኪሴን ቦርች ምጽሆን ምን ነገር የለኝም እና ከወሎ ነው የመጣው እና ከቻልሽ ከቤትሽ ሽ ስሪስ ካስወጥን ደስ ይለኛል። ቤት ቤት ይሻላል ወይስ ማፍጠሪያ? እኔ ችግር የለውም ብቻ ግን ከቻልሽ ከቤትሽ፣ ካልሻሽ ደግሞ ማፍጠሪያ ብቻ ደስ ይለኛል። አንድ ቀን ብቻ ማለት ነው ይወጣን እንጂ ያው እዛ ውስጥ እንግዲህ እንግል የምትችው ምን ይቀበላል። ኦኬ ወጣን አንድ ላይ እናፍጥር ነው ደስ ይለኛል እኔ አንቺ ደስ እንላለሽ። ማፍጠር ያለበት ነገር የለኝም እንዶ ከተቸገርሽልኝ ይቀር እቺን የምትቸገር ከተቸገርሽልኝ ለኛ ነው እንደው ታውቂያለሽ፣ እኔ ከአገሬ በቃ ሻንጣ አንድ ሻንጣ ምን መጣው ግን የለበስኳት ጫማ እና በቃች። ያው ማስቸገር ከሆነ አይቀር እሺ፣ ለጊዜው አንድ ነገር ወይ ደስ ጃኬት